የራሱ የሆነ ጥንታዊና ሕያው ፊደል ስላላት ሀገር ስናወራ ወደ አእምሮ የሚመታው ኢትዮጵያ ነች። እስቲ ዛሬ ይህንችን ሀገር ልዩ ከሚያደርጓት ነገሮች አንዱ የሆነውን አስደናቂ የሥነ ጽሑፍ ታሪክን ቃኝ፣ ከሺህ ዓመታት በላይ የዘለቀውን የግዕዝ ንርስት አብረንን መርምር። ያው አስቡት እንግዲህ ይሄ ልዩ የሆነው ግዝ ፊደል ለዘመናት የዘለቀ ታሪክ፣ ፍልስፍና፣ እምነት፣ ይሄ ሁሉ ነገር የተመዘገበበት ሰፊ የእውቀት ክምችት መሠረት ሆኗል ማለት ነው። እንግዲህ ይህን የሥነ ጽሑፍ ጉዞ ከድንጋይ ቀረጻ አንስተን እስከ ነገሥታት ቤተ መጻሕፍት ድረስ ያለውን አስደናቂ እድገት አብረን እንቀታጠላለን። ይህንንም ጉዞ ሊቃውንቱ በለዩቸው አራት ዋና ዋና የታሪክ ዘመናት ከፍለን ነው የምናየው። እሺ ጉዞአችንን የምንጀምረው ከየት ነው? በጣም ወደ ኋላ ተጉዘን ቃላት ዘመን ተሻጋሪ እንዲሆኑ ታስቡ፣ በቀጥታ ድንጋይ ላይ ተቀርጸው ከሚቀመጡበት ጥንታዊ ዘመን ነው። ብንጉሥ ይዛና እና በንጉሥ ካሌብ ዘመን ማለት ነው። የተወሰኑ የቅዱሳት መጻሕፍት ክፍሎች በድንጋይ ላይ ተጽፎ ነበር። ለምን? ምክንያቱም ዘላለማዊ እንዲሆኑ ታስቦ ነው። ይሄ በራሱ ለጽሑፉ የተሰጠውን ከፍተኛ ክብርና አስፈላጊነት ነው የሚያሳየን። እሺ፣ አሁን ደግሞ እስቲ ወደሚቀጥለው ምዕራፍ እለፍ። ይህ ዘመን የአክሱም ወርቃማ ዘመን ይባላል። ከአራተኛው እስከ 12ኛው መቶ ክፍለ ዘመን የነበረ ሲሆን ሥነ ጽሑፍ በከፍተኛ ሁኔታ ያበበበት በእውነት አስደናቂ እድገት ጊዜ ነበር። ያው በዚህ ዘመን የሥነ ጽሑፍ ዓለም በጣም ነው የተስፋፋው። ዋነኛው ምክንያት ደግሞ በርካታ ቁልፍ መጻሕፍት ከግሪክ ወይም በድሮ አጠራር ከጥረ ወደ ግዕዝ የተተረጎሙበት ጊዜ መሆኑን፣ ይሄ በጣም ትልቅ ለውጥ ነበር። ከዚህ ዘመን ከተገኙት ክርስቶስ ሁሉ እጅግ በጣም ውድ ከሚባሉት አንዱ የአቡነ ገሪማ ወንጌል ነው። እንደሚታወቀው ይሄ ድንቅ ሥራ ከተሰዓቱ ቅዱሳን አንዱ ለሆኑት ለአባ ገሪማ የተሰጠው ነው። የዘመኑ የሥነ ጽሑፍ ጥበብ ምን ያህል ከፍተኛ ደረጃ ላይ እንደደረሰ የሚያሳይ ትልቅ ማሳያ ነው። ይህ የብራና ጽሑፍ እንዲሁ ተራ ጽሑፍ ብቻ አይደለም፣ ከፍተኛ ጥበባዊ ሥራ ነው። አስቡት፣ እስከ ዛሬ ድረስ በብዙ ሊቃውንት ጥናት እየተደረገበት የሚገኝ ገና ያልከፈታም ምስጢር ያለው መጽሐፍ ነው ማለት ይቻላል። በተጨማሪ ደግሞ የአክሱም ዘመን ሌዳም አስገራሚ ነገር ይዞልን መጥቷል። ይሄ ደግሞ በየትኛውም የዓለም ክፍል ያልነበረ ፍጹም ልዩ የሆነ የፈጠራ ሥራ ነው። ይሄም በቅዱስ ያሬድ የተደረሰው የዜማ ጥበብ ነው። ይሄ በራሱ አንድ ትልቅ ዓለም ነው። እሺ፣ ከዚህ ቀጥሎ ያለው ትልቅ ለውጥ ደግሞ በጣም የሚገርም ነው። ሙሉ ለሙሉ በአንድ ቁልፍ ሰው ዙሪያን ነው የሚያጠነጥ ነው። ይህ ሰው አዲስ የመጽሐፍት ዓለምን በር የከፈተ ነው ማለት ይቻላል። እንግዲህ ይሄ ሰው ሰላመ መተርጉም በመባል ነው የሚታወቀው። ይህ ጳጳስ በዘመኑ የሥነ ጽሑፍ መልክዓ ምድርን የቀየረ እየቀየረ ከፍተኛ ሆነ የትርጉም ንቅናቄ እንዲካሄድ በማድረግ ትልቅ ሚና ተጫውቷል። እዚህ ጋር በጣም ልብ ልንለው የሚገባው ቁልፍ ንጥብ አለ። የትርጉም ምንጭ የነበረው ቋንቋ መቀየሩ ነው። ከዚህ በፊት ከግሪክ ነበር አይደል የሚተርጎመው። አሁን ግን ወደ አረብኛ ተቀየረ። ይሄ ምን ማለት ነው? ፍጹም የተለዩ አዳዲስ ሥራዎች ወደ ግዕዝ እንዲገቡ በር ከፈተ ማለት ነው። የስራውን ስፋትና ልዩነት ስናይ እኮ በጣም ነው የሚገርመው። ከቅዱሳን ገድል አንስቶ እስከ ምንኩስና ስርዓት ድረስ ተለያዩ መጻሕፍትን እንደተረጎመ እንረዳለን። ይህ የእውቀት አድማሶን ምን ያህል እንዳሰፋው ነው የሚያሳየን። በጣም ጥሩ። አሁን ደግሞ ወደ ጎንደር ዘመን እንሂድ። ይሄ ከ16ኛው መቶ ክፍለ ዘመን መጨረሻው እስከ 18ኛው መቶ ክፍለ ዘመን ድረስ የነበረው ጊዜ ነው። የጎንደር ዘመን ልዩ የሚያደርገው የትምህርት ስርዓቱ ተቋማዊ መልክ የያዘበትና ነገስታትም ራሳቸው ደራሲያን የሆኑበት መሆኑ ነው። በዚህ ወቅት መደበኛው የትምህርት ስርዓት በጣም ተስፋፍቷል። የነገስታቱ ድጋፍ ደግሞ አዲስ የሊቃውንት ትውልድ እንዲፈጠር ትልቅ እገዛ አድርጓል። እዚህ ጋር ያለው በጣም ያስደንቀው ነገር ገዢዎቹ ደጋፊዎች ብቻ አልነበሩም። ብዙዎቹ ራሳቸው የተዋጣላቸው ደራሲያንና ተርጓሚዎች ነበሩ። አስቡት፣ ንጉሥ ሆኖ መጽሐፍ መጻፍ ይሄ ለሥነ ጽሑፍ ዕድገት ምን ያህል ትልቅ አስተዋጽኦ እንዳደረገ መገመት ይቻላል። ከእነዚህ ነገስታት ደግሞ በተለይ ማቴ ዘርዓ ያዕቆብ በጻፈዋቸው በርካታ ጥልቅ ሃይማኖታዊ መጻሕፍት በጣም ይታወቃሉ። እነዚህ ሥራዎች በወቅቱ የነበረውን ሥርዓትና አስተሳሰብ የቀረጹ ትልቅ ተጽዕኖ የፈጠሩ ነበሩ። እንግዲህ ከድንጋይ ላይ ቀረጻ ጀምሮ እስከ ነገስታት ብዕር ድረስ የዘለቀውን ይህንን አስደናቂ ጉዞ አይተናል። ታዲያ ከዚህ ሁሉ ትልቅ ታሪክ ምንወስደው ቁም ነገር ምንድን ነው? ከድንጋይ እስከ ብራና ከዚያም እስከ ወረቀት ድረስ እንመለከት፣ ይሄ ለትውልዶች የዘለቀ ልዩ የሆነ የሥነ ጽሑፍ ዓለምን ለመገንባት እና ለመጠበቅ የተደረገ የማያቋረጥ ማይጣከት ጥረት እንደሆነ እንገነዘባለን። ይህ የጽሑፍና የትርጉም ርዕስ እውቀትና ባህልን ከትውልድ ወደ ትውልድ ማስተላለፍ ምን ያህል አስፈላጊ እንደሆነ በጉልህ ሚያስታውስን ነው። እናም በዛሬው የዲጂታል ዘመን ከዚህ ጥንታዊና ማይበገር የሥነ ጽሑፍ ርስት ምን አይነት ትምህርት መውሰድ እንችላለን? እስቲ በዚህ ላይ እናፍከርበት።